ያፌ ት እበላለሁ ብሎ ተበላ ዛሬ በጣም ደስ ብሎኛል ማነው ደስ ያለው ኢፍራታ ከያፌት ተፈልቅቃ ወጣች እጁን ጨብጦ ነበረ ማንም ከኔ ውጭ የሚነካት የለም በማለት እንግዲህ እንደሚታወቀው ናታን ቢኒ በተኛበት በሌሊቱ ሄዶ ቢኒን ኢፉዬን ከያፌት ማስጣል እንዳለበት እና ሰርጋቸው መቋረጥ እንዳለበት እንዲሁም መታገል እንዳለበት ነግሮት ነበረ ከዛም ቢኒን በደስታ ተቀብሏል። ግን በጣም ለየት ያለና የሚገርመው የቤዛ አስተሳሰብ ነው። የቤዛ መቀየር ሁላችንንም የተለየ ነው። እናም እንግዲህ ጽዮንን የያፌት ያክስት ልጅ በጣም ይወዳታል። ያፌት ግን ያስፈራራዋል። እናም አሁን ላይ እንግዲህ ጽዮንን በዛ በልጅ ተጠቅመው እንግዲህ ለያፌት የሚጠጣው ውሃ ውስጥ ሀይላንድ ውስጥ የሚጥል መድኃኒት አድርገው ሰጡት። እናም ጽዮንን መክራስ ስለነበረ ጠርታ ያን ልጅ እዩልክ ያፉ፣ በጣም አፉ ደርቋል፣ ደክሞታል፣ እንግዳ እያስተናገደ አይደል፣ ይህን ውሃ ስጠው ብላ ሰጠችው። ከዛም ያ ደግሞ እንገፍ ነገር ነው፣ ጽዮንን ስለሚያፈቅራት ቀጥታ ለያፌት ሂዶ ሰጠው። አንተ ውሃ ጠጣ እንጂ በጣም ደክሞሃል በማለት ሰጠው። ያፌት ግጥም አርጎ ጠጣው። ሙሽራይ ያለ ሲመናቆል ድፍት አለ። ደስ አይልም? ሰላም ውድና የተከበራችሁ የቻናል ቤተሰቦች፣ እንዴት ናቸው? ላይ ሰላማችሁ ይብዛለኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ፣ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ያፌት ድፍት ማለት ያስደሰታችሁ፣ በተለይ ላይክ እያደረጋችሁ፣ ሰብስክራይብ እያደረጋችሁ አሳይ ማለት ነው። እኔ ከምነግራችሁ በላይ በጣም ደስ ብሎኛል። በተለይ ኢፉዬ ናታንን እያስታወሰች ጥሩ ልጆች እንደሚኖራቸውም ጥሩ ህይወት እንደሚኖራቸውም በሚዋሩበት ሰዓት እውነት በጣም በጣም በጣም እንትን ብዬ ነበረ። እንግዲህ ዛሬ በጣም እጅግ ደስ ብሎኛል። የሰው ደስታ የሚያስደስታችሁ ኤፍራታ ያፌትን ማግባት እንደሌለባት ሁላችንም በእርግጥ እንከራከር ነበረ። ዛሬ እንግዲህ ድምጻችን ተሰምቶ ያፌትን ድብን አድርገው ጥለውታል። ኢፉዬ የናታን ሆናለች ማለት ነው። ያፌት በደገሰው ድግስ ናቱ ደግሞ ቀለበቱን ሽብ አድርጎላታል ለኢፉዬ ማለት ነው። እጅግ በጣም ደስ የሚል ነገር ነው። እንጃ እንግዲህ ዛሬ የመጀመሪያው እንግዲህ ወደ ስንመጣ ኢፉዬን ያው እሷ ከምንም በላይ አምናበታለች። እነዛን ሴቶች ለማዳን ስትልም ገብታበታለች። ግን ደግሞ ሔዋን እሱን ማግባት እንደሌለባት ተሸፋፍና መታ ነግራት ነበረ እማደርግ ነገር የለም፣ ሁሉም ነገር አድቋል፣ እራስሽን አንደዛ ታድርጊ ብላት ነበረ። ያፌትስ ከዚህ ተነስቶ ምን ያደርጋል እኔ እንጃ። የቤዛ ሀሳብ እንግዲህ በጣም ለየት ያለ ነው። ናታን ከእንቅልፉ ተነስቶ ቀጥታ ቢኒ ጋር ነው የሄደው። ቢኒ ደግሞ በጣም እንቅልፍ ላይ ስለነበረ እባክን ዳግም ተወኝ፣ ስለ ኢፍራት አሰርግ እያሰብኩኝ በጣም አሞኝና ደክሞኛል፣ እንቅልፍ አልተኛውም አለው። እባክህ ተነስ፣ እኔም እንቅልፍ አልወሰደኝም አለ። ናታን ቤዛ ፍቅረህን አሳልፈ መስጠት የለብህም። ከቻልኩኝ እኔ ፍቅረህን ከፌት ነጥቂ ላን ታደርጋለሁ ብላም ቃል ገብታለት ነበረ። አይገርምም። ከዛም ቃሏን በገባችለን መሰረት እንግዲህ ተፈጽሟል። እናም ናታን ሄዶ እባክህ ተነስ ሲለውም ቢኒ ሲነሳ ናታን ነው። ምን አንተ ነህ እንዴ? በጠዋቱ ምን ተገኘ? ለምን መጣ? ምን ሆኖ ነው? የተፈጠረውን ነገር ሲለውም ባክ የሆነ ነገር አስቤ ያለሁ አለ ምንድን ነው አለው ኢፉዬ ናታንን ማግባት የለባትም ያፌትን ማለት ነው ያፌትን ማግፋት የለባትም ያፌትን ሰርግ ማበላሸት አለብኝ አለ ምን ተመስገን ከተኛበት ስለነቃ በማለት ቢኒም ተደሰተ ከዛም ተያይዘው የሰርግ ልብስ ለመምረጥ ሄዱ ከዛም ናታን ደግሞ በኪሱ ቀለበት ይዟል አሳየው ለቢኒ ምንድን ነው ምን ይታወቃል፣ ያፌት በደገሰው ኢፉዬን እኔ ቀለበላ ስርላት ይሆናል አለ። ታደርገዋለህ? እያሉ ግን ደግሞ እዛ ሂደ ምንም አይነት የመናደር ስሜት እንዳታሳይ አሉት። ከዛም እሺ አለ ተስማማ። እናም ተዚያ መጥተው ቀውጥ ብለው ሁላቸውም ለበሱ። ያፌት ግር የዋዛ አይደለም እንግዲህ ሉሊትን ሰርግ አልጠራትም። ሉሊት ደግሞ ፊንት በልታ ወደቀች። ግን አውቃ ነው። ምክንያቱም እሷ ለገንዘብ ብቻ የምታድር ስለሆነች እናም ለቤዛ ቤዛ መታ ስትነግራት፣ ቤዛ ውጭ ላይ ስትላትም እውነት እያቀለዳችው ነው፣ ኤፍራታ ያፌትን ልታገባ ነው አለች። ከዛ አዎ ልታገባ ነው፣ ምን ችግር አለው አለች። ከዛ ፊንት በልታ ወደቀች ቤዛ አንቺ ሌሊት ምን ነሽ ነው ተነሺ ምን ነሽ ነው ስትላትም፣ አንቺ ጤነኝ አይደለሽም ስትላት፣ ከዛም ውሃ አምጥቼ ስደባብሽ ትረቂ የለም አለች። ቤስ ብላ ተነሳች። አየሽ እያስመሰልሽ ነበር ፊንት የበላሽው ጠርጥሬ ነበር አለቻት። ቆይ ግን ኢፍራታ እኮ ጎበዝ ናት ሳላደንቃት አላልፉም። ያፌት እኮ ቅውጥ ያለ ባለ ሀብት ነው እንዴት አጠመደችው አለቻት። ብቻ ያፌትና እፍራታ በመጋባታቸው እየቀናሽ ባለሆነ አለች። ያምሻል እፍራታ፣ ያፌት አንድ ነገር ቢሆን እፍራታ የአፌትን ንብረት መውረስ ትችላለች ማለት እኮ ነው። ጤነኛ ነሽ ግን? አደንቃታለሁ አንቺንም እኔንም በለጠችም ማለት ነው። ለነገሩ እድሜ ላባትሽ አንድ ነገር ሳይተውል ይሄዷል። አለች። ምን በይ ውጪልኝ፣ አንቺ እብድ እማታ፣ መጪ የለሽም። አንዴ በእፍራታና በገኒ፣ አንዴ በያፌትና በእፍራታ፣ ውጭልኝ አለቻት። ከዛም ኦህ ብላ እየተንሻፈፈች ወጣች። እንግዲህ ቤዛ ደግሞ ናታንን ቀውጥ ያለ ልብሳ ለብሳ፣ ሽቶም ነፏችበት በጣም ደስ ብሚል ቤዝ ግን ይቅርታ፣ ሌላ ውስጥሽ ሌላ ቤዛ ያለች ይመስለኛል አላት በጣም ሳቀች ሽቶም ነፍታ ጨርሳ እንዳለ ከዛ በፊት ግን ሁሉንም ነገር እሷ ጋር ምንም አይነት ግንኙነት እንደሌለው ነገራው ነበረ እናም በዛ ተደስቶ እያለ ለቢን ነገረው ናታን ከዛም እንደ የብረን ነው አለው አዎ አደገኛ ናት። ግን እሷ ልጅ አሁን ምንም አላ አላምንም የኢፉዬን ሰርግ ማበላሸትም ያመጣቸው ሀሳብ እሷ ናት። አለው እኔ እሷ ልጅ አላምናትም ሲል አሁን እንኳ እውነት ትክክለኛ ሰው ሆናለች አለ። ግን እሺ እንደዛ ካደረገች ልጁ የማን ነበር? ከማን ያረገዘችው? አለው። ኦ እሱም አለ አይደለም እውነት አላስተዋልኩትም። እሱ ደግሞ የምንድን ነው? እውነትም ከማን ነው ያረገዘችው? አለና ስሜታዊ ሆነ። ናት አሁን እሱን ተው፣ አይመለከተን አሁን ፍራታን ከዛ ከሰውዬ እንዴት ማውጣት እንዳለብን ብቻ ነው። የዛን ቀን ምንም አይነት ስሜት እንዳታሳይ፣ እንዳትናደድ አለው። እሺ በማለት እንግዲህ፣ ናታን ቤዛን ለመጠየቅ ቤዝ፣ የሆነ ጥያቄ ልጠይቅሽ ነበር አላት። ጠይቀኝ፣ ጠይቀኝ ግን አሁን ሰዓቱ አይደለም መሰል፣ ሌላ ጊዜ አላት። ለምን እጠይቅሻለሁ ብለ ትተዋለ። አሁን ጠይቀኝ አለችው። ከዛም ጽዮን ለየት ብላ ለብሳ መጣች። በጽዮን አለባበስ ናታንም ቤዛም ተገረሙ። በቁነው ለሙሽርነት ለሰርግ ቤት ልብስ አለች። ዋው የኔ ቆንጆ እህት አለ ውብ ነሽ ሲሏትም እንዲሁም ቤዛ ባደነቀችላት ኦ ያማችኋል። ጽዮን ባትለብስ መጥፎ ናት አታምርም ያላችሁ ማናት አለች እና ተቆጣች። አረ እንደዛ አይደለም ለየት ያልሽ እኮ ነሽ የኔ ቆንጆ እህት። ማን ነው የኔን ቆንጆ ይሄ እህት እንደዚህ የሚለው አለ። ከዛም ደስ አላት። ኦ እንደዚህ የሚለን ወንድም ስለሌለን ለማስቀናት ነው አለች ቤዝ። ከዛም ተሳሳቁ ተያይዘው እንግዲህ እዛ ሄዱ። ልክ እዛ ሲገቡ ከመግባታችሁ በፊት የናታን የአፌታ ግስት ኤፍራታን መቅረብ ትፈልጋለች። ለምን አጣደፋችሁት? ምንድን ነው የተፈጠረው? አንቺ ነገር እያለ ጥያቄ ትጠይቃለች። ወይስ አርግዘሽ ነው ስትላት ኤፍራታ አር እንደዛ አደለም አለቻት። ከዛም እሷን ማጨናነቅ የለብሽም፣ በቃ ምንም አይነት ጥያቄ አትጠይቂ አክስቴ አላት። ይገርማል፣ እስኪ አንቺ ንገሪ አርግዘሽ ነው ብላ ጠጋ ስትል ሳቀ ያፌት። ከዛም በቃ ክስቴ አለ። እንግዲህ የፍራታ ታያፌት ጋር መሆንን ወዳው ሳይሆን ተገዳ ነው። እናም ከናታን ጋር ያሳለፈቻቸውን ጊዜ፣ ቃል የተገባበትን እያስታወሰች ስሜታዊ ሆነች፤ እንባዋም መጣ። እናም እንግዶቹ መጡ ብሎ ጠራው፣ የያፌት ያክስትለች ሲገቡ ግን ጽዮንን እጇን ተንበርክኮ ሳማት። ናታን ተበሳጭ፣ እንዲሁም ደግሞ ቤዛም። ከዛ ጽዮንም ደነገጠች። ቁጭ በሉ የማያውቁትን ሰው እጅ መሳም ተገቢ ነው አለ። ከዛም ዝም ብሎ ሄደ ጠቀሳትም ወንድሜ ብሎ ተቆጣው። ሲጠቅሳትም ከዛ ላሽ ብሎ ሄደ። ከዛ ናታን ታረጋጋ! እንዳውም የእሱ ጽዮንን መቅረብ በጣም እጅግ ደስ ይለናል፣ ያፌትን የምናጠቃበት አንዱ መሳሪያችን ነው አለችው። እንዴት! አላት በዚህ ልጅ ዛሬ እቅድን ሳላበላሽ መሄድ አልቀረም አለ። እንደሱ አታድርግ፣ በዚህ በልጅ ደካማ ጎን ጽዮንን ውሃ እንድሰጠው አድርገን ከዛ ይጠጣል ያፌትን፣ ተገላገሉ ማለት አይደለም አለችው። ከዛም እሽ አለ። እየመጣ ሲሽ ለጠለጥ፣ በስተ መጨረሻም ያፌት ጋር ሄዶ እንግዶቹ መጡ ብሎ በጉጉት የምትጠብቃቸው እንግዶች መጡ ወንድሜ፣ አለው። ምን? እነማን ናቸው? ጓደኞች። እኔ በጉጉት የምጠብቀው ምን አይነት ጓደኛ እንዳለ ታውቃለህ? የለኝ አለ። እነያፍ እነናታ መጥተዋል ሲለው፣ ምን? አለ። አዎ። ከዛም አክስቱን ይዞ ሄደ። አይገርምም? አክስቱን ይዞ ሄደ። እዛም እነናታንን ሰላም አለ። ቤዛም እንኳን ደስ አለ እንኳን ለዚያ በቃ ያማረ የሰመረ ትዳር ያደርግላቸው አለችው። አመሰግናለሁ፣ አመሰግናለሁ አለ። ከዛም ኔት፣ አንተስ ምንም አትለኝም አለው። ጥሩ ትዳር ያደርግላችሁ፣ እንኳን ደስ አላችሁ አለ ናታንም። ከዛም ጽዮንም ያርካው እንደ የራሷ እንደ አይመስለ አለችው። ከዛ አላት ከዛ ለማንኛውም እንኳን ደስ አላችሁ ብላ ዝም አለች። እንግዲህ ሄዋን ደግሞ ሩጣ ይፍራታ አለችበት ገባች። ተሸፋፉና አይገርም። ከዛ ይውልሽ ይፍራታ ናታንን ባታገቢው ደስ ይለኛል። እንደምንም ብለሽ ሰርጉን አበላሽ እኔ ግን ናታን እየተከታተለ ስለሆነ በስንት መከራ ነው ያፌት ያፌት እየተከታተለ ስለሆነ በስንት መከራ ነው የገባሁት። ስለዚህ እንደምንም ብለሽ የያፌትን እቅድ አፍረሽ ስትላት እንደሱ ማድረግ አልችልም፣ አንቺ ግን እንደትመጣ ስትላትም አሁን እራሱ በስንት መከራ ነው እዚህ የደረስኩት። እየተከታተለ ነው፣ እነዛ ሴቶች ጋር ሊወስደኝ ነው። እዛ ገብቼ ያገኘሁትን መረጃ ይዤ ያፌትን ማሳሰር አለብኝ። አንቺ ደግሞ በምትችዩ ሰርጉን አበላሽ ስትላት፣ በፍጹም እሱ ያለቀ ነገር ነው። እራስሽን እባክሽን ችግር ውስጥ አትክተች። እኔ መረጃ አሰባስቤ ማድረግ ያለብኝን ነገር አደርጋለሁ ሕዋን አለቻት። በፍጹም እንግዲህ ከዚህ ሁላ መከራ በኋላ አልፎ እንደምንገናኝ ተስፋ አደርጋለሁ፣ ግን እህትሽን ቤዝን ለማንም እንዳትታያት፣ አንቺም ለእሷ እሷም ለአንቺ መኖር አለባችሁ አለቻት። ለእኛ አታስቢ፣ እንደምንም ብዬ ቤዝን ከጎኗ መሆን ይችላል። ስለዚህ አታስቢ አለች ፍራታ። ሄዋንም እርሽ ብላ ሄደች። ከዛም ሰራተኛዋ ደግሞ መጣች። ይቺ ደግሞ ማናት ምንድናት? አይ እንደዚህ በሰረጊሽ ቀን ተሸፋፍና የመጣችው አለቻት። አይ አለባበሷ እንደዚህ ስለሆነ ነው። በሰላም ነው የመጣችው? አለች አለቃና ቤተሰቦቹ ሲሄዱ ስላየው እኔ ብቻሽን እንዳይደብርሽ ብዬ ከታች መጣሁ አለቻት። እሺ፣ አመሰግናለሁ ስላሰብሽልኝ አለች። እንግዲህ ገኒ መጣች፣ ሁላቸውም መጡ። እዛ ቦታ መቀመጥ አልፈልግም በቃ አለች። ከዛም ተናደደች። ያፌት ገኒን ሲናገራት መምጣቴ እንድጸጸት አታድርገው አቶ ያፌት አለችው። እማ ተረጋጊ ብለው ቢኒም ሁላቸውም አረጋግተው አስገቧት ገኒ ቁጭ ባለችበት። ከዛም እንግዲህ ኤፍራታ ሙሽራዋን ይዞ ወረደ ያፌት። ከዛ በፊት ግን አፈ ደርቋል፣ ውሃ ጠጣ ብሎ ጽዮንና ናታን ቤዛ የቀመሩትን ውሃ ግጥም አርጎ ጠጣው። ከዛም እንደዚህ ፈርቼ አላውቅም ነበር አለው ለአክስቱ ልጅ። ምን ያስፈራል ሲለውም እውነት ፈርቻ አለው አለ። ከዛም ጠጥቶ ኤፍራታን ይዞ መጥቶ ጋቢ ወጋችንን እና ባህላችንን እኛ ተቆንጥጠን ያደግንነን ብሎ ለገኔ ጋቢ አለበሷት። ከዛም ውሃውን ጠጥቶ ስለነበረ እያመመው መጣል። ያፌት ጓደኛ እንግዲህ ያፌት ያክስት ልጅ እጽዮን ዘር ሲል መጠመጥ ያፌት ናታን እና ቢኒ በጣም ተናደዱ። ቢኒ ሲናደድ ያፌት ያዛረገው እኔም እየተቃጠልኩ ነው ተረጋጋ አለው። ከዛም ቢኒ ዝም አለ። በስተ መጨረሻ ኢፉየና ያፌት እንደተያዙ ያፌት ድብን ብሎ ወደቀ። የጠጣው ውሃ እንግዲህ መድኃኒትን ሰርቷል። አሁን ናታን ኢፉየን በገዛው ቀለበት በያፌት ሰርግ ኢፉየን አገባ። ቻናልን ሰብስክራይብ እያደረጋችሁ